ኮጁ ሰው ስቲ የምታደርጊውን ነገር ተቆጠቢ፣ አዘቅዝቅም፣ ተው። ኮሜንት ላይ አይቻት ነው፣ ኮሜንት ከታች አይቺ ነው። እባክሽ የምር ሉሉ፣ ይሄ በቃ አይጠቅማችሁም። ምንም ነገር የምታመጡት ነገር የለም። እኛ እርስ በራሳችን እነሱ እዛ ላሉት እኛ ተተማሞች እርስ በራሳችን በነሱ ምክንያት ለምን እንበላለን? ለምን አሁን ለምሳሌ እነሱ እዛ ሰላም ናቸው። አብሮ እየዋሉ አብሮ ምን እያሉ ነው። ነገር ግን እዚህ ጋር ለምንድን ነው የሚበላው ሰው? ሰው ገር ላይ ሆነሽ ዜና የማንድ ነገር ከመጣች እንጠይቃታለን። ያቺ የዘቀዘቀቸው አንጅ እንጠይቃታለን። ግን እባካችሁ እናንተ ዱሩ ዱርጉ እንደዚህ ስልክ እየተደወለልን ስለሆነ ማለት ነው፣ ገባሽ? አሁንም ታዛዥ ነኝ። ለምንም ነገር ታዛዥ ነኝ። ግን በረከት እኔን ሰድበኛለች። ይሄ ማይላ ምትባለው አምሳ ሺህ ነው አምሳ ሰብስክራይብ አላት። ተዋት። እሷን ፈልጋችሁ ጠይቋት። ግን እሷ ዘግዝቃለች ብላችሁ እናንተ አዘግዝቁ። በረከት አንቺም እባክሽን

በክብር በቀስ ተረጋግቶ እንደዚህ እንደዚህ የተደረገው በምን ምክንያት ይሄን ነገር እኛ ይቶት ስለሆን ተያይዘን ብናስተካክለው ምን ችግር አለ ብሎ በእርጋታ የሚጠይ ሰለም አንድ፣ እዚህ ላይ እላይ የተቀመጠው ሰው አንቺን የሚሳደብሽ ነው፣ ከታች በኮሜንት አለውም አንቺን የሚሳደብ ከዚህ ሰው ጋር እንዴት ሆነች ትግባቢ ያለሽ ኤርትራና ኢትዮጵያ ሆነች እንዴት ትግባቢ ያለች። ስለዚህ ማንም ቤት ያለመሰቀል፣ ማንም ቤት ድምፅ ያለመቀደር

አይዘገ ስሚ አንድ ነገር ልንግድ፣ የሚዘገዝ ጉድ ደግሞ እንዴት አድርጎ ነው መሰለሽ? አሁን የብልግና ብልግና ቡ እስኪ አንቺ ዞር ብለሽ አይ፣ በምንዘገዝበት ቦታ አያለሁ ብሩኬ፣ በምንዘገ አያለሁ ምንድነው? አንድ አካውንቱ አዲስ ነው፣ ሁለተኛ ደረጃ ደግሞ ፎርፋይላቸው ወይ የሀይሚ ነው ወይ የብሩኬ ነው። አይ፣ በቃ ለነሱ፣ እናንተ እራሳችሁ ንጹህ ሁኑ እንጂ ለነዛ አይነት ኮተቶች ቦታ አትስጡ። በረከት እንዲህ አድርጋለች የሚል ሰው ካለ ከአሁን በኋላ መረጃውን እዞ ይምጣ። እሺ፣ አሁን ለምሳሌ ከእኔም ማውቃቸው የቡኬ ፎቶ ያደረጉት ውስጥ ዘድ ዘድ ባይ ዘ ዌ ፎሎ አርገኛለች ተጋባሽ አይደለ? እዚህ ጋር አልመጣችም እንጂ እሷ ምትጽፎ ጽፈት በጣም ነው። መደብሮ የመር አጠፍታለች ይመስለኛል፣ ከዚህ በፊት ማለት ነው። ግን አሁንም ተመልሰ አይሚን ማን ነው የዘቀዘቀው? ሃይሚን ብሩኬ እንዲነሳ ሃይሚን አንሱ እያሉ ነው። ሃይሚን የዘቀዘቀው ማን ነው እኮ? ናይ ግቢ አንቺን የምታውቂው ታውቂው ካለ ናይ ግቢ ሃይሚን የዘቀዘቀው ማን ነው የዘቀዘቀችው? ፕሮፋይሏ አዲስ ነው፣ ቤቷም አዲስ ነው። ስለዚህ እንትን በቃ የት ማን ናት? እስኪ ናይ ግቢ እስኪ ማን ነው ይው አስቴር ጥሩልኝ። አዎ አስቴር ጋር ሼራ አልኩልኝ። ምንድን ነው ሼራን እኔን እንደማያውቅ ነይ ግቢ ምናምን ትያለሽ። እኔ ነኝ ሀይሜ። ስድስት ሰባት ቦታ ነው እኔ ብሩኬ እንዲዘቀዘቅም አልፈልግም። ብሩኬ ሲዘቀዘቅም ሀይሜ ስንት ቦታ እንደዚህ ያደረጉ ከሆነ እንደሚቆም ፈልገን ነው እንጂ አካል የተዘቀዘቀ አካል የተዘቀዘቀ አይደለም። ብሩኬም የተዘቀዘቀ ነው። አይም እየተዘቀዘቀች ነው። ነገር ግን ይ እኔ የገባሁት እኔ አሁን ሌላ ነገር ነው እረሳን እኔ የገባሁት ሀይሚ የቱ ጋር ነው የተዘቀዘቀችው ላለችው እሙሲ ሀመን ጠየቅኳትውዴ እኮ ስላላየው ነው የመለስኩላት እሱ ነው ብሩኬን የዘቀዘቁት ልንገር ብዙ ብሩኬን የዘቀዘቁት ቦታ

እኔ አንድ ሰው ነኝ የገባሁት፣ እኔን አናግሪኝ በስነ ስርዓት። እኔ አንድ ነኝ። እኔ ዘቅዝቤት እኮ እኮ የዘቅዝቀዋል ነው እንጂ ስዘቀዝቁ ነበር ብለሽ አታውሪ። ከዘቀዘቁ የዘቀዘቀ ሰው አለ ሲባል መጀመሪያ የዘቀዘቁትን አንሱ ብላችሁ እንደዚህ መጠየቅ ነው እንጂ ከአንዱ ሀይሚን የዘቀዘቀ አን ብሩኬን እየዘቀዘቁ አየ። የሆነ ስልክ ሁለት አይደለም አንድ ስልክ አንድ ቲክቶክ ነው እንጂ አሳይሽ ነበር ስልክ ቦታ እንደተዘቀዘቁ ግን ላይቭ ከብተን መናገርና እንትን ማለት አቅፈን ዝምታ ወርቅ ነው በሚለው ነው ያለፍ ነው። ግን እናንተ ደግሞ ብዙዎች ደግሞ ፎረፋይል እየቀየራችሁ ብሩኬን ፎረፋይል እየቀየራችሁ ሀይሚን ዘግዚ እነሱ ቆሞ ነው ያሉ። እሺ ቆይ ቆይ ቆይ ቆይ፣ አሁን ሀይሚ ዘቀዘቀቻትን አናቅም ነው የምትሉት? እኔ ጌታ ስግረ እናቅም። እኔም ለዛ ነው የጠራችሁ። ደ አሁን የሚያውቁት ልጆች ካሉ እዚጋ ታምጣልኝ የእሷ የሚሰሙት ከሆነ ብዬ ነው ነገር ግን እኛ ጋ አይደሉም፣ አካውንት ቀይሮ ነው። ይሄ አካውንት እየቀየረው ደግሞ እኛ ስም ነው የሚጠራው፣ ምናምን እያሉ ነው እኮ። አሁን እኮ ሀይሚን ከተዘቀዘቀች የብሩኬ ነች ሀይሚን ሊዘቀዝቅ የሚችለው ብሩኬ ከተዘቀዘቀ የሀይሚ ነው ሊዘቀዝቀው የሚችለው አ ምጥርጥር አለው። እስኪ አሁን ይሄ ነገር ቢቆምሳ እዚ ጋር ቢመጡሳ የዘቀዘቁት ልጆች ማለት ነው እኮ የዘቀዘቁትን ሺር አሁን፣ እኔ ማለት ሴና ሴና ገባሁሽ። እኔ ቲክቶክ ገና ገባሁኝ፣ ገና መጣሁኝ። ቀን ሙሉ እኔ ቲክቶክ ምድር አልገባውም ሲዘቀዘቅ ብቻ። ስለዚህ አንቺ ስለገባሽ መጣሁኝ። አይ ውጭ፣ ውጭ፣ ውጭ፣ ውጭ በቃ ውጭ፣ በቃ የሚለቀቀው የሚደረገውን ታያላችሁ። እንደዚህ ጥሩ አይደለም። ውጭ በቃ የባሱን

እስከተዘቀዘቀ ድረስ እስከተዘቀዘቀ ድረስ ለብሩኬ ብለው እሷ ማስነሳት አለባቸው። ስለዚህ እነዚህ ደግሞ እነዚህም ደግሞ የሀይሚም አሁን ለምሳሌ ብሩክን የሚያናቀ ከዛ በኋላ ጠይቁ፣ ከዛ ደግሞ ያስነሱ። እንደዚህ አይሻልም እንዴ? ሰላም አይሻልም እንዴ? የምር እንዲ ነው የሚሻላቸው። ተው ግን ተው፣ ወላ ተው። በጣም ነው የሚደብረው። በጣም ነው የሚደብረው። አው ዜድ እኮ አልመጣም ማለት እንጂ ብትመጣ እኮ በቀላሉ ሰምን ጽፎ ጽፍ፣ ብቻ ነው የሚያስጠላኝ በጣም ለማንኛውም፣ አሁን በዓል ነው። መልካም ሙስሊሞች መልካም በዓል። አንቺ ሙስሊሃ ደህና ነሽ ወላ እዚህ አላችሁ። ደሞ ዛሬ ልኬልሽ ነበር አልመጣሽም። ደህና ነሽ? እጅ ማለት ነው እንዴት እንዳቃጠልሽኝ ምን ካወቀች ብዬ ነው። ሼር አድርግተች እ ደለች አረባ ኪዚ። ይኸው ልጅ ከዚህ በፊት ሀይሚን ወንድ ልጅ አስገብታ ሀይሚን እያስረገጠቻት አንድ ወር ድረስ እኛ እያላቀስ እነሱ ሩፕ ውስጥ እኮ ነበረች አደለ? ይኸው ልጅ ነገሪች አደለ? በረከት ብሩኬ እንዳይነካ። ቆይ አንድ ነገር ነገሪች ማለት ነው። በረከት ብሩኬ እንዳይዘቀዘቅ፣ ብሩኬ እንዳይነካ ከፈለገች ለመጀመሪያ ዘዶን ታስቆማት። ዜዶ ካልቆማት ማንም አይቆምም። ማለት አስረግጬ ነው የምነግርሽ። አልበዛ ሚዲያ ትረጣለጡ በጣም እኛ ላቅም እኛ ላቅም የምራቸውን እነሱ አያቁም። ኖ አሁን ለምሳሌ እሷ ዜዶን አስቆማታለሁ እያለች ነው፣ ካላት ዜዶን ታስቆማት። ከዛም ደግሞ የሀይሉ ይዞች ናቸው የሚሉት እነሱ ይቆማሉ፣ ሁላቸውም ይቆማሉ። ለመጀመሪያ ዜዶ ትቁም። ሲጀመር አካውንት ይገለባለች ራሱ ያው ልሽ ሴና አንቺ የማታውቂው ነገር አለ። ከዚህ በፊት የበጎች ራስ ምሳት ነኝ ብላ እነ ጋሽ የምዘቀዘቀው ዝዱናት ማለት ነው ገባሽ አይደለ? ከዚህ በፊት ደሞ አንድ አለች ደሞ ሃይሚን ከሷ አልፎ ተርፎ ወንዶችን ያስገባች እሷን ያስረገጠቻት አንድ ወር ደሞ እሷም ከነሱ ግሩፕ ውስጥ ነበረች እኮ። ይያው ለምሳሌ ኮንክሪት መዘገብ ጀመሩት ማለት ለምን እንደሚያስመስሉት ሃይሚን አይደዷት አንፈልግምኛ፣ ለኛ ይሁን። ለምን እንደውዳት ማለት ነው።

ሃይሚን ምዘቀዝቁ ብሩኬን ምዘቀዝቁ እራሳችሁ ተዘቀዘቁ፣ ግን ልጆቹን ተዋቸው። አንደኛ ደረጃ ሲጀመር ማ እንደሚያዘቀዝቅ እናቃለን ማለት ነው እየገባሽ አላቅም። አላቅም እግዚአብሔር ፈጣሪ ማርያምን ወላሂ አትበሉ፣ በሉ ወላሂ አንቆ ይድፋችሁ። አስመሳዩላ ማንም አስገድዶ ሃይሚን አትወደዱት መብታችሁ ነው። ብሩኬንም እንደዛ አትወደዱት መብታችሁ ነው። ግን ማንቋሸሽ መብት የላችሁም። አንድ ማውቀር ልብሽ ነገር የፈለጉትን ነገር ይፖስቱ እነሱ ማለት ነው። ነገር ግን ሰው ብቻ አትንኩብ እያለ ነው ነገር ግን